የሶማሌና የአፋር ክልል ወንድማማች ህዝቦች የጋራ የፍጥር መርሃ ግብር በመካሄድ ላይ ነው የሚገኘው። በዚሁ መርሃ ግብር ከቅርብ ጊዜያት ወዲህ እንግዲህ በሁለቱ ክልሎች ማለትም በሶማሌና በአፋር ክልሎች የተፈጠረውን ሰላም በማጽናት በኩል የህዝብ ለስሩ ለማጠናከም ያለመ መሆኑም ነው የተጠቆመው። በዚህ ጉዳይ ላይ እንግዲህ ቴዎድሮስ ታደሰ ከጅግጅጋ በቀጥታ መስመራችን ላይ ገብቷል። አመሰግናለሁ ቴዎድሮስ። እንግዲህ አላማውን አንስተናልና፣ በዚህ መርሃ ግብር ላይ ይህንን አላማ መሰረት በማድረግ የተነሱ ሀሳቦች ምንድን ናቸው የሚለው ነጥብ ላይ አትኩርልኝ። አመሰግናለሁ ተመስገን። እንደምናመሻችሁ ተመልካቾቻችን። እንግዲህ በተለይ በ የአፋርና የሶማሌ ክልል ወንድማማች ሕዝቦች የጋራ ይፍጣር መርሃ ግብር ነው በዚህ በጅጅጋ እየተከናወነው። በተለይ ደግሞ በዚህ በጋራ ይፍጣር መርሃ ግብሩ ላይ በሁለቱ ክልሎች አልፎ አልፎ የሚከሰቱ ግጭቶችን ለማስቆም እና ከዚህ ቀደም የተጀመሩ የጋራ መግባባት ስራዎችን ለማጠናከር ያለመሆኑ ነው የተጠቆመው ማለት ነው። በተለይ ከዚህ ከጋራ የይፍጣር መርሃ ግብሩን በተጨማሪ የተለያዩ ተግባራት ቀደም ብለውም ሲከናወኑ መቆየታቸው ተነስቷል ማለት ነው። ከዚህ ስራ ጋር ተያይዞ እንግዲህ የሰላም ሚኒስ በዋናነት ጉዳዩን ሲመራና ሲከታተልም ቆይቷል ማለት ነው። ተጨማሪ ማብራሪያ እንዲሰጡን ከሰላም ሚኒስቴር ሚኒስትር ዴኤታ ዶክተር ኸይረዲን ተዘራ እዚያ አጠገብ ይገኛሉ። ዶክተር ለጊዜው ት እጅጋርጌ ነው ማመሰገነው። እንዲያው በአጠቃላይ የሰላም ሚኒስቴር በተለይ በአፋርና ና በሶማሌ ክልል አዋሳኝ ስፍራዎች ላይ ይከሰቱ የነበሩ ግጭቶችን ለማስቆም ሰላምን ለማጽናት የተከናወኑ ተግባራት እንዴት ይገለጻሉ? የዚህ የአፍጥር የጋራ አፍጥር መርሐ ግብር ውስጥ ምን ይጨምራል ብለን እንጠብቅ? እሺ አመሰግናለሁ። እንግዲህ የአፋርና የሶማሌ ህዝቦች በበርካታ ጉዳዮች የሚገናኙ ህዝቦች ናቸው። በአብዛኛው ጠረፋማ አካባቢ የሚኖሩ ህዝቦች እንደመሆናቸው በተጨማሪ ከሌላ በኩል ደግሞ ቢያንስ ጋራ እስልምና እምነት ተከታይም ናቸው። በባህል በአኗኗር ዘይቤ በጣም የሚገናኙ ህዝቦች ናቸው። ምናልባት ከአኗኗር ዘይቤያቸው ጋር በተያያዘ አንዳንዴ አልፎ አልፎ የሚከሰቱ ግጭቶች አሉ። ወሰን አካባቢ ላይ የሚኖሩ ግጭቶች የተለያዩ አካባቢ ላይ የሚኖሩ ግጭቶች ነበሩና ያን ግጭቶች ለመፍታት የሰላም ሚኒስቴር በአዋጅ በተሰጠው ስልጣን መሰረት የበይነ መንግስታት ወይም የአጃር የምንለውን የሚከታተል ነው። በክልሎች መካከልና ክልሎች ከፌዴራል መንግስት የሚኖራቸውን ግንኙነት እንደሚከታተል ተቋም ጉዳዩን ከስር መሰረቱ ለመፍታት ባለፉት ጊዜያት በርካታ ተግባራት ሲያከናወን ቆይቷል። በዚህ ረገድ በተለይ የግጭት የሚከሰትባቸው አካባቢዎች ላይ ተጨማሪ የሰው ህይወት እንዳይጎዳና ችግሮች በሰላማዊነት እንዲፈቱ ከማድረግ አኳያ የፌዴራል መንግስት በከፍተኛ አመራሩ በተለይ በክቡር ምክትል ጠቅላይ ሚኒስትሩ አቶ ተመስገን ጥሩ ነው የሚመራ አቢ ኮሚቴ አለ። ክቡር ጠቅላይ ሚኒስትሩን ጨምሮ ለጉዳዩ ልዩ ትኩረት በመስጠት የፌዴራል መንግስት ጉዳዩ የኢትዮጵያና ኢትዮጵያዊነትና አብሮነት ህዝቦች ዘላቂ ጥቅም በሚያረጋግጡ በጥቁ መፈታት አለበት በሚል አቅጣጫ በተሰጠው መሰረት ልዩ ቴክኒክ ኮሚቴ ከተለያዩ የጸጥታና የደህንነት እንዲሁም ደግሞ ሰላም ሚኒስቴሩን ጨምሮ ያለበት ቴክኒክ ኮሚቴ በበላይነት በክቡር ምክትል ጠቅላይ ሚኒስትሩ የሚመራ ጉዳዩን ቁጭ ብሎ የክልል መንግስታት የሁለቱ መንግስታት መሪዎች የሚመለከታቸው አካላትና የተለያየ ታኛው ማህበረሰብ ያለበት ልዩ ክትትል ሲደረግ የጉዳዩን ስር መሰረቱ ምንድን ነው ግጭት መንስኤው በዘላቂነት እንዴት መፈታት አለበት በሚል ሰፊ ስራዎች ሲሰሩ ቆይቶ ላለፉ ጊዜያቶች ችግር እንደምታውቁት በጣም ስር የሰደደ ነው። ያው ከአኗኗርም ዘይቤ የኖረ እና በለውጡ መንግስት ግን ጉዳዩ መፈታት አለበት ከሚል ፍጹም በሆነ በህዝቦች ወንድማማችነትና ትማማችነት ስሜት መፈታት አለበት ከሚል ጽኑ እምነት አኳያ የመንግስት ልዩ አቅጣጫ ጉዳዩ ሲሰራበት ቆይቶ በየደረጃው የነበሩ ውይይቶች እያደጉ መጥተው ዛሬ በምታዩት መልኩ በክልሎቹ መካከል ላይ በከፍተኛ አመራሩም፣ ታች ያለው ማህበረሰብም፣ የሃይማኖት አባቶችም ጭምር ያለበት መተማመን ትረስት ቢውልድ መደረጉን በሚያሳይ መልኩ በክልሎቹ በራሳቸው ተነሳሽነት የእስልምና እምነት ተከታይ እንደመሆናቸው የረመዳን ወቅት እንደ ጥሩ አጋጣሚ በመጠቀም የሶማሌ ክልል ለአፋረትና ወንድሞቹ ልዩ የኤፍጣር ወይም የጾምን በጋራ የመፍታት ፕሮግራም በጋራ ጋብዞ ዛሬ እዚህ እንገኛለን። ከፍተኛ ቁጥር ያለው የአፋር ተወላጆች ከትናንት ጀምሮ ነው እዚህ የገቡት። በጣም በሚገርም ሁኔታ ሰዎች እንግዲህ በኢትዮጵያውያን ባህል እንደምናውቀው ቡና የምትጠራራው በፕሮግራም ተጠራራው በጣም ስትተማመን ነው፣ እና ቤተሰባዊ በሆነ መልኩ እጅግ ደስ በሚል መልኩ ዛሬ እዚህ በህዝቦቹ በጋራ አፍጥረን ጥሩ መልእክት አስተላልፈው አንዳቸው ለሌላቸው ክልላ ሄዱ እንመራለን የሚል እሳቤ ሁላ በሚያሳይ መልኩ በጣም ፈጽም በወንድማማችነት መልኩ ተከናውኗል ብለን ነው የምናምነው። ይህ አንድ ጊዜ የጾም መፍታት ፕሮግራም አይደለም። ትዕምርታዊ ወይም ሲምቦሊክ ሜሴጁ ከዚህ በፊት የተሰሩ ስራዎች ወደ መተማመን እያደጉ የመጡ መሆኑን የሚያሳይ በጣም እጅግ መቀራረብ ያለበት እና ጉዳዩን በጣም እጅግ በዘላቂነት ለመፍታት የወደፊቱን ደግሞ እጣፈንታቸውን በጋራ ለመገንባት ህዝቦቹ መካከል ላይ ያሉ አንዳንድ ቁርሾዎችን ፍጹማዊ የሆነ ፈተን ትላንት ላይ የነበራቸው ቁጭት ነገር በልዩ ሁኔታ እንፈታለን የሚል ልዩ ቁርጠኝነት እየታየበት ነውና፣ በእኛ ግምገማ እንደ ሰላም ሚኒስቴር የጉዳዩ ባለቤት እንደ ፌዴራል መንግስት እንደሚከታተል ተቋም በየጊዜው የሰራናቸው ስራዎች በተለይ ደግሞ ክቡር ምክትል ጠቅላይ ሚኒስትሩ በየጊዜው የጉዳዮቹን የውይይቶቹን እድገት እየተከተሉ የሚሰጧቸው ምክር ሀሳቦችን እየተገበሩ ክልሎች አብረው እየሄዱ ያሉ በመሆኑና ዛሬ ላይ እዚህ በመድረሳቸው በጣም ደስ ብሎናል። ቅድም እንግዲህ በዚህ ፕሮግራም ላይ የአፋር ክልልን በቀጣይ በተመሳሳይ መልኩ የሶማሊያ እህትና ወንድሞቹን በሰመራ ላይ በዚሁ በኢፍጣር ፕሮግራም እንደሚጠራ ነግረውናል። ይሄ እንግዲህ እያደገ የመጣ ጥሩ ነገር ነውና አጠቃላይ ሜሴጁ የሚያሳየው በኢትዮጵያ ሀገራችን ላይ የትኛውም አካባቢ የሚነሱ ግጭቶች እንደዚህ በሆነ መልኩ በውይይት በምክክር፣ በመነጋገር መፈታት ከተቻለ ሰዎች ሲቀራረቡ ማን ከማን የማይለያይ ነበር እዚህ ጋር እያየን የነበረውና፣ በዚህ መልኩ ችግሮች የምንፈታ ከሆነ ኢትዮጵያችን እጅግ ሰፊ ናት፣ ለሁላችንም የምትሆን በቂ ሀብት ያላት በቂ ተስፋ ያላት፣ እንደገና ደግሞ አሁን ካለችበት ችግር ወደፊት በጣም ለማሻገር ቁርጠኛ አቋም የወሰደ መንግስት ያለባት ያለበት ሀገር ናትና እኔ ከሁለቱ ህዝቦች በዘለለ ቤተኛው አካባቢ የሚኖረን የህዝቦች ማንም አንዳንድ የሚያጋጥሙ ችግሮች መሰል በመቀራረብ የሚፈቱ ነገር ከሆነ በርካታ ጉዳዮችን ፈተን አካታች ዘላቂ ሰላማዊ የሆነ አገራዊ መገንባት ሂደታችን ይሳካል፣ የሚል አጠቃላይ ትምህርት አስተላልፎ አልፏል የሚል ምልከታና ያለኝ እንደ ሚኒስትር መስሪያ ቤት በጣም እጅግ አድርጌ አመሰግናለሁ። ዶክተር እንግዲህ፣ እንደተጠቀሰው የጋራ የወንድማማቾች የአፍጥር መርሃ ግብሩ ከሁለቱም ክልሎች የተለያዩ የሃይማኖት አባቶች፣ የሀገር ሽማግሌዎችና ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ተከናውኗል። ተጨማሪ ዘገባዎችን ደግሞ በነገው እለት የምናደርሳችሁ ይሆናል። አመሰግናለሁ። ተመስጋ፣ እኔም አመሰግናለሁ። መልካም እሸት ይሆንልን።